ኖር እንዲያውም የአማራ ወንድምና አቶቼ ሌላ ቦታ የሚኖሩት ስጋት ላይ ይሆናሉ። ምን አይነት ስጋት? እዚህ ሆኖ ያልሆነ ንግግር በሚናገሩት እዛ ያሉትን በሰቀቀን ነው የሚያኖሯቸው። እኛ ከእናንተ ጋር መሬት ሰጠን አብረን በክብር እየነገድን እየበላን እየጠጣን እየኖርን ለምንድን ነው የሚሰድቡን ብለው ይጠይቃሉ። ይህን ግን የማያስተውሉት ያልተማሩ ሰዎች እንደዛ ይላሉ። መጥቀው እዚህ በርጥጥጥጥ በተለይ ጎጃም እና ጎንደር ፖለቲከኞች ጎጃም እና ጎንደር ነበረ፣ በሱዳን አድርጎ ከኢትዮጵያ ወጣ። ስለዚህ ኮሚኒኬት ማድረግ አይችልም። ከአዲስ አበባ ልጅ ጋር አልኖርም፣ ከኦሮሞ ልጅ ጋር አልኖርም፣ ከደቡብ ልጅ ጋር አልኖርም፣ ከሌላው ማህበረሰብ ጋር አልኖርም። የሚያቀል ታሪክ የለም። ጩ አትጩ አይሰማም። የእሱን ስሜት ውጭ ይገልጥላል። ከዛስ አረዚህ በምናገረው እኮ። ይህነ አማራ ወንድሜ ሊጎዳብኝ ይችላል አይልም። አሁን እኔ ኦሮሚያ ክልል ዱባይ ብትሆንልኝ ደስ ይለኛል። ለምን በላይ ደቡብ ዱባይ ብትሆን ለምን አስራ አምስት ሚሊዮን የአማራ ልጅ ቅብር ብሎ ይኖራል ኦሮሚያ ላይ። ስለዚህ አስራ አምስት ሚሊዮን አማራ አለፈለት ማለት ለእኔ ደስታዬ ነው። ናዊ ግድ አየ ደቡብ አለፈለት ብትለኝ የአማራ ልጅ ሊደሰት ይገባል እንዴ! አስር ሚሊዮን የአማራ ልጅ አለፈለት አስር ሚሊዮን አማራ ልጅ አለፈለት፣ ሶ ታንክፉል ነው። መነ አዲስ አበባ ተለወጠች አለፈላት ሲባል ከሶስት እስከ አራት ሚሊዮን የሚሆን የአማራ ልጅ አለ፣ ይሲ ውርም ሳየ ስለዚህ አለፈለት ሲባል መደሰት ነው ያለበት። ናው ደ ኮስቸን ወል ቢ ትግራይ፣ አፋር አለፈለት ብትለኝ ጥያቄ ምልክት አደርግበታለሁ። ትግራይ ላይ የሚኖር ሙሉ ኢትዮጵያዊ ብሔር ብሔረሰብ የለም እንዴት ብዬ ጠይቃለሁ። የዘረኝነት ነው። አፋር ላይ ሙሉ አለፈለት ብትለኝ ቆም ይጠይቃለሁ። ማን አለ አፋር ላይ ዘረኝነት አለ ልል ገባ፣ ቆም ብዬ የምጠይቅበት አለ። ሌሎች ቦታ ላይ ሲሆን ግን ሙሉ ኢትዮጵያዊነት ያለበት ቦታ ሲበለጽግ ሲያድግ ተቃውሞ የለኝም፣ ተቃውሞ የለኝም አሁን በማስተውለው ነገር ከጠየቃችሁኝ ጎንደር ለማስተናገድ ደግ ናት። ለማኖር ጥያቄ ምልክታለኝ። ጎጃም ለማስተናገድ መልካም ህዝብ ነው። ለማኖር ጥያቄ ምልክታለኝ። ተውት። ኦሮሚያ ላይ ችግር ካለ የኦሮሞን ተው፣ የኦሮሞ ውስጥ ፖለቲካ ላይ ትንሽ የሆነ ነገር ሆኗል በለኝ፣ ችግር ተፈጥሯል። ብልጽግና ኦሮሞ ነው እንበለው፣ በቃ እንውሰድ፣ ብልጽግና ሙሉ ኦሮሞ ነው ብለን እንስጣቸውሽ። ከሰጠን በኋላ የወላይታ አንድ ሚሊዮን ህዝብ ጎጃም ላይ ይኑር ቢባል ፈቃደኛ ነው ወይ ነው ጥያቄ። የወላይታ አንድ ሚሊዮን ህዝብ ጎንደር ላይ ይኑር ቢባል የጎንደር ህዝብ ፈቃደኛ ነው ወይ የሚል ጥያቄ ምልክት አለኝ ፕራብሊና። ስለዚህ ምን ማድረግ መጎብኘት ማየት ደስ ይላቸዋል፣ ግን ተመልሰ ሄድ ነው ብትባለው አየህ ተንቀሳቀስ ሆ አስተናገድን በጥሩ ተስተናግደሃል፣ በጥሩ ነገር ኖርሃል። ተመለስ ወደ ነበርክበት። ጀለሴ ጀለሲ ላጥብለሽ፣ ይሄ ነው። ስለዚህ አሁንም የምለው ምንድን ነው፣ ከኦሮሚያ የሚመጣ መሪ፣ ከደቡብ ክልል የሚመጣ መሪ በደንብ እቀበላለሁ። አሮን ስት የአዲስ አበባ ልጅ ቢመራ በደንብ እቀበላለሁ። ለምን ከሌላው ህዝብ ጋር አብሮ የመኖር ላይፉን አሳይቶኛል፣ አሳይቶኛል። ከትግራይ ለሚመጣ መሪ ከአፋር ለሚመጣ መሪ እንዲሁም ከጎጃም እና ከጎንደር ለሚመጣ መሪ ጥያቄ አለኝ። አሁን ደሳለኝ ጫኔ የሚያስቀኝ ዶክተር ደሳለኝ ጫኔ የኤርትራ አምባሳደር ነው የሚመስል እንትን ላይ ገብቶ የሚናገረው ንግግር ጌታ ምስክር ዶክተር ደሳለኝ ጫኔ የኤርትራ አምባሳደሩ ላይ የመሰለኝ ነው፣ እንትን ላይ የሚናገረው ንግግር ምን አስቀመውት ነው እያልኩ ነው የምጠይቀው። ምን ሆኗል ይህ ሰውዬ? የአራድዬ ልጅ እየበላ ነው የሚያለቅሰው። የአራዳ ልጅ እየበላ ምናምን ምናምን ነው የሚያለቅሰው። የሚጠቅመን ትወስዳለህ፣ የማይጠቅመን ትተዋለህ። በሚገርም ሁኔታ የኤርትራ አምባሳደር ሆኖልህ ቁጭ አለ። ሽንጡን ገትሮ የሚናገርልህ ስለ ኤርትራ ነው። ወጥ እዛ ውስጥ መነገር የሌለበት ነገር ቢኖር ማንኛውም እስኪ፣ የትኛው ሌላ የተቃወመ ብሔረሰብ አለ? እንዲህ አማራን እኮ ጥያቄ ምልክቱ ውስጥ ይከተዋል። ሌላው ብሔር ብሔረሰብ ምንም። በዛ ጉዳይ ላይ ትክክል ነው። መሪ ካለ አንተ ለብቻ ስትቃወም ከጨዋታ ውጪ ነው የሚያደርጉ፣ ከጨዋታ ውጪ ኢቨን እውነት ቢኖር እራሱ ከጨዋታ ውጭ ትሆናለህ። ስለዚህ ዶክተር ደሳለኝ ጫኔ እኔ የኤርትራ አምባሳደር ተብሎ ስም ቢሰጥ ደስ ይለኛል። እንዲያውም ብትችል አይ ቲንክ ኤርትራ ብትሄድ ይሾሙህና እውነቱን ልንገርህ ዶክተር ደሳለኝ ጫኔ ይሾሙህና እዛ በደንብ አርገ ከእነሱ ጋር የምትፈልገውን ነገር ማለት ትችላለህ ስናር ያስገምተኛል ብለህ መጠየቅ መቻል አለብህ። ምንድን ነው ከኔ የሚጠበቀው? ስለ አማራ ጉዳይ መጠየቅ መብት አለ። ስለ አማራ ስለ አማራ ጉዳይ ስለ አማራ መበደል ስለ አማራ ተጨቆነ ማለት ምናምን፣ ጥግ ድረስ ለመንግስት ማሳወቅ አለብህ። ግን ከሚያስቁኝ ነገሮች የኤርትራ አምባሳደር መሆነ፣ በሳቅ ነው የገደለኝ። ያ ነው የጎዳ። ከዚህ በፊትም ታስታውቃላችሁ እህታችን ቤቴሌም አሰፋ ቤቴሌም ታደሰ ቤቴሌም ታደሰ ጢባ ጢቤ ተጫውታበት ነው ሄደም። ጢባ ጢቤ የመጀመሪያ ኢንተርቪው አደረገው ከእሷ ጋር ኦኬ። የመጀመሪያ ኢንተርቪው አደረገው ከእሷ ጋር ነው ንቀው የንቀቷ ንቀት ከሁኔታው ስታይ አልተመቸ። እድሜ ስንት ነው? አለችው። እድሜ ስንት ነው? ሰላሳ ስምንት አመት ነው። እድሜ ስንት ነው? መናቀም ያስታውቀው በዛ ነው። በቃ ለጥያቄ ለምን ግራ ገብቶ ዚሮ ከታ ያስወጣች ከጨዋታ ውጭ አድርጋለች። በዛ ሰዓት እኔ እንዲያውም በዛ ጊዜ ላይ ደንፉ ይዞኝ ስረግጣት ነበር ነጥብ ስታስጥለው፣ ስትፈጠፍጠው፣ ስትቀሰቅሰው አይቻለሁ። ከተናገረው ንግግር ታስታውስ እንደሆነ ያው ሾርት ሜሞሪ ምናምን ስለሚኖር ታፕታፕ ኮፒሊንግ እያረጋችሁ የኔዎቹ፣ ሲጠየቅ ከጥያቄዎች መካከል ካስታውሳችሁ ምንድን ነው ሌላው ማህበረሰብ ያገኘው ጥቅም በኢትዮጵያ አማራ ያላገኘው ጥቅም ምንድን ነው ብላ ጠየቀችው። እሷም የተመታች ናት፣ ጥያቄ ላይ ማንም አይችላትም፣ ደፋር ናት። ጠየቀችው ምንድን ነው አማራ ያልተጠቀመው ሌላ የተጠቀመው ምንድን ነው ስትለው አማራ ጫማ የለውም ማለ። ከዛ የጀዋር ጀለሶች ገቡላ የጫማ ማት ፌስቡክ ላይ ደሳለኝ ጫኔ የጫማ ማደረደሩልን፣ ታስታውሳላችሁ? የጫማ ማደረደሩልን እድገት በጫማ ብለው። ስለዚህ አንዳንድ ፖለቲካ ስንሰራ በማስተዋል ላይ በጥበብ ላይ በተመሰረተ ከሰራን ውጤታማ እንሆናለን።